በስማአወንዶ ንፈስ ቅዱስ አዶ አምላክ ያሜን መልካ ኪዳ ብረት መቤቴ ኪዳን ብረቶ ሆይ በአካል ሶስ ሲሆን በመልኮታ ባህሪው በአንድነቱ ጽንቶ የሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንች የተሰጠውን ልዩ ክብር ብሩ አድርጎ ያሳየን ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ መቤቴ ሆይ በእግዚአብሔር ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉ መቤት ነሽና። ሰላም ለስክረ ስምኪ መቤቴ ኪዳነ ምህረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራሪ ሰላምታ ይገባል። በጨለማ ለሚኖሩ ህዝቦች ብርሃኑን አብርቶላቸዋል እና የቃል ኪዳኗ መቤቴ ሆይ የአምላክ ቃል ኪዳን ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድህነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽና አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦና ሐዘን ተረጋግቶብሻልና ሰላም ለስዕርተ ርእስኪ እመቤቴ ኪዳነ ምህረት ወይ ያለማቋረ ሰማያዊ ጠል ለረበበበት እና የሀር ጉንጉን ለሚመስለው ስዕርተ ርእሱ ሰላምታ ይገባል። የቃር ኪዳነ መቤት ሞትን የሚያስከትል እንደ ኤልያስ ስጋዊ ህይወት አይደለ የነፍሴን ይሰጠኝ ዘንድ በታላቅ ጉባኤ ፊት የምህረት ቃል ኪዳን የገባልሽ ልጅሽን ዘንድ አማርጂ። ሰላም ለርእስኪ መቤት የኪዳ ንብረት ሆይ ከተፈጥሮ ባህሪያት ሁሉ እጅግ በበላይነት ላለውና ለሚኖረው ርእስሽ ሰላምታ ይገባል። የቃል ኪዳኗ መቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ትግቢልኝ በሞት ጋራ ግን ቃል ኪዳን ተጋብተናል እና የሚሉ ግን ከንቱ ነገርን ተናገሩ፣ ነፍሳቸውን ማጠፉ። ሰላም ለገጽኪ እመቤቴ ኪዳነ ምህረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ የሚያንጸባርቀውና መንጽህና በቅድስና ለሚያበራው ለፊትሽ ደምግባ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ህብር ባለው ቀስተደመና ምሳሌ የቃል ኪዳን ምልክት አድርጎ የቅርባይ ከሚሆን ፈጣሪ ዘንድ አባታችን ነው። አንቺን ከተቀበለ ጀምሮ እነሆ ምድር ዳግመኛ የጥፋቱ አላገኛትም። ሰላም ለቀራንብት ንብትኪ መቤቴ ኪዳነ ምህረት ወይ ለአይኖችሽ እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶች ንብቶች ሰላምታ ይገባል። ቃል ኪዳኗ መቤቴ ወይ ያለ ዘርአ ብእሲ የወለድሽውን ልጅሽን ሀጣን እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ሰላም ለአይንት መቤቴ ሜዳ ነብረት ወይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ አይኖች ሰላምታ ይገባል። የቃል ኪዳኗ የቅርታና የርህራሄ መገኛ አንቺ ነሽና በቃል ኪዳንሽ ከጥፋት ሁሉ አድኝኝ ያለ አንቺ ማዳን የሚቻለው የለምና። ሰላም ለእዛን እመቤቴ ኪዳነ ምህረት ሆይ ባህሪሽን ባህሪው አድርጎ ሥጋሽን በለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተነገራቸው ስለተነገራቸው አዛኖች ሰላምታ ይገባል። የቃል ኪዳኑ መቤት ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳን የጋንም ደጅ እንዳታሳየኝ ማልደሻ አለው ቃል ኪዳንሽ እንዲሁ በከንቱ አይደለምና ሰላም ለመላትህኪም እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮች ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚቃጠለ እምባ ብጠወለጉ፣ ኦ ወዮ እኔን የኔ የቃል ኪዳነ እመቤቴ ሆይ የሁለቱ ትማማቾች የህሊና የሀጠፍ ነፍሳት በገሃነም ተጥለው ከሚያለክሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተርላ ደስታ ወዳለበት ቦታ አሳርጊኝ። ሰላም ለአእናፍክ እመቤት ኪዳነ ምሕረቶ በአምላካዊ እደ ጥበር ስራ ህይወት መሳክው ለወጣላቸው ለአጽናፎችሽ አፍንጮች ሰላምታ ይገባል። ቃል ኪዳኖ መቤቶዊ በቃል ኪዳነሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስም ሊውጠኛ ፉን በከፈተ ጊዜ በበትረ ማአት ራስ ራሱን ቀጥቅጠሽ አትፊ። ሰላም ለከናፍሪ ከመቤቴ ኪዳነ ምሕረት ሆይ ስለ ሀጣን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምህረት ቃል ኪዳን ላገኙ ከናፍሮች ሰላምታ ይገባል። ቃል ኪዳኖ መቤቴ ለእውነተኛዋ ቃል ኪዳነሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለሽበትን የክብር አክሊል በእኔ በሀጣው አገልጋዮች ከነ መላ ቤተሰቦች ራስ ላይ አቀዳጅኝ። ሰላም ለአፉ እኬ እመቤቴ ኪዳነ ምህረት ወይ ቅዱስ መጽሐፍ ለሚነገርበትና ትሩፋትን በረከትን ለሚያስገኝ አፊ ሰላምታ ይገባል። የቃል ኪዳኗ እመቤት ወይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደ ልጅሽና ለብዙ ብዙ የሚሆኑ በመላእክቶቹ ፊት እንዳላፍር በተቀበልሽው ቃል ኪዳን ሰላም ለሰላም ለአስናንኪ እመቤቴ ኪዳነ ምህረት ለትክክለኛ አበቃቀላቸው ተሸልተው እንደነጹ እንደ በጎች መንጋ ንጹሀን ጥርሶች ሰላምታ ይገባል። የቃል ኪዳኗ መቤት እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊኝ በደልን የሚወድ ጠላቴ ግብፃዊውን በጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። ሰላም ለልሳንኪ እመቤቴ ኪዳነ ምህረት ወይ ከስላሴ ፊት ከሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበቴ ሰላምታ ይገባል። ቃል ኪዳኗ እመቤቴ ስለ እስራኤል ደህንነት የአቡሴ ነቢይ ሶስቱን አርእስተ አበው ማለትም የአብርሃምን፣ የይስሐቅን፣ የያቆብን ቃል ኪዳን የሙሴንም ባለሟልነት እንዳሳሰበ ስለእኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። ሰላም ለቃል መቤቴ ኪዳነ ምህረት ሆይ የተጎናጸፈ በብስራተ መልአክ በገብርኤል ቃል ኪዳን ለተቀበለ ቃል ሰላምታ ይገባል። የቃል ኪዳኖ መቤቴ የእግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ሀጣንን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታዊ ቸርነቱን ቃል ኪዳን እንኳን ሰጠሽ እሰይ እሰይ እያለ እናመሰግንሻለን። ሰላም ለእስትንፋሴ መቤት ኪዳነ ምህረት ወይ በከይሲ ዲያብሎስ መርዝ የቆሰሉ የሀጣንን ነፍሳት ፈውስና ጤናን ላስገኘ እስትንፋሴ ሰላምታ ይገባል። የቃል ኪዳኑ መቤት ወይም በቃል ኪዳንሽ ኃጢአቴን አስተሰሪልኝ። ያለ ቃል ኪዳንሽ ና አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርም። ሰላም ለጉርኤኪ መቤቴ ኪዳነ ምህረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንኡድ ክቡር ለሚሆን ጉሮሮይ ሰላምታ ይገባል። የቃል ኪዳኑ መቤት ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑ እና በሁለት አቅጣጫ የተደነቀውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለች እና ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊ ሰላም ለክሳድኪ መቤት የኪዳነ ምሕረት ወይ፣ ጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው ክሳድ ሰላምታ ይገባል። የቃል ኪዳ ነው መቤት ወይም የአገልጋይ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና ብለሽ ወደ እዝነ ልቦና ተጠግተሽ ሰውነት ሰውነቴን አረጋጊያት። ሰላም ለመልታ ክፍትኪ እመቤቴ ኪዳነ ምህረት ወይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉ ትከሻዎች ሰላምታ ይገባል። የቃል ኪዳኑ እመቤቴ ወይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ ከልዙሽ መንጎች መካከል የድርሻሽን አስራት አድርገሹ ሰጅኝ የሃይማኖቴ አለኝታ ፍጹም ተስፋዬ አንችነሽና። ሰላም ለዘባነኪ እመቤቴ ኪዳነ ምህረት ወይ አስቀድሞ ወደ ምድረ ቁስቋም በመሰደድ ወራት አምላክን ላዘለ ገላይ ሰላምታ ይገባል። የቃል ኪዳን እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛው የፍርድ ሰዓት ደግሞ ባያሰለጥነው አንቺ የቅርባዊ እናቱ የቃል ኪዳን አስራት አድርገሽ ተቀበዩ። ሰላም ለእንግድኪ እመቤቴ ኪዳነ ምህረት ወይ በእንግድሽ አካባቢ ለምትገኘው ህንጽሽ እና በግራ በቀኝ ላሉ እጆች ሰላምታ ይገባል። የቃር ኪዳኗ መቤት ወይ ምድራዊ ስጋዊ ሰውነቴን ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎሎጎታ በፈሰሰው በልጅሽ ነጸፍጻፈ ደም ማልድሻለሁ። ሰላም ለመዛረእኪ መቤቴ ኪዳነ ምህረት ረቂቅ ባህርየ መለኮትን ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰብ የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽና ኩርሞች ሰላምታ ይገባ የቃል ኪዳኗ መቤት ወይ ከምድራውያን ጻድቃን ለሰማእታት ከሰማያውያን መላእክት ይልቅ አንቺ የተመረትሽ ነሽ። በጽኑ እምነት መታሰቢያሽን ላደረገ ሀጢያንም እንኳን በመንግስተ ሰማያት ከአንቺ ጋር ነግሶ ይኖራል። ሰላም ለእመታትኪ መቤት ኪዳ ንብረት ወይ በእግዚአብሔር ቤተ መቅደስ ላለሽ ሀሩን ፈጥኑን ወርቁን አስማምተው ለፈተሉ ክንዶች ሰላምታ ይገባ፣ የቃል ኪዳኗ መቤት ወይ። የምህረት ቃል ኪዳንሽ በእኔ ላይ አስፈጻሚ ተራጋሚ የነበረ ሳሜን ሰለሞን በጥበቡ በሞት እንዳስወገደው የእኔን ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጁ፣ እሱ ተራጋሚ ነውና። ሰላም ለእራህኪ፣ መቤቴ ኪዳነ ምህረት ወይ። በታላቋ መቅደስ ኦሪት ሳለሽም ሰማያውያንን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበሉ ልጆችሽ መዳብ ሰላምታ ይገባል። የቃል ኪዳኗ መቤት ይሁን እንደዚሁም ሁሉ ጥርኝ ውሃ ለተጠሙ አጥንቶቼ ባገኘ ጥቂቷን ስጦታዬ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። ሰላም ለአጸብእኪ መቤት ኪዳነ ምሕረት ወይ ንጹሃን ለሚሆኑ ጣቶችሽና እንደ በረዱ ለሚነጹ አጽፋሮችሽ እንዲሁም የአማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶች ሰላምታ ይገባሉ። የቃል ኪዳኗ መቤት ወይ በዘመነ በልግ የተገኘሽ የጽጌሬዳ አበባ ነሽ። ስለዚህም ለሰይጣን ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽ እና እጅግ በሚያስደንቀው ደምግባትሽ እማጸናለሁ። ሰላም ለገበዋት እመቤቴ ኪዳነ ምህረት ወይ በማይጠወልግና በማይረግፍ የወርቅ ሀመልማል በግራ በቀኝ ለተሸለሙ ጎኖች ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሀጣን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሜን ኃጣን በህይወታቸው ሳሉ ከጻርቃን ጋር መተባበርን ጠልተዋልና። ሰላም ለከርስ እኪ እመቤቴ ኪዳነ ምህረት ሆይ ለከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመግብ ብሩክ ከርሲ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የእግዚአብሔር የህጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽኩን። ስለዚህም የቃል ኪዳን ንሽ ፏፏ

ገንዘብ ወዳድነትን ከሰይጣን ወጥመድ ያስገባልና። ሰላም ለልብኪ መቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚኖር ልቦና ሰላምታ ይገባል። ለአማኦትሽና በውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ መቤት ወይ የፍቅርሽ መና እየመገብሽ፣ በቃል ኪዳንሽ የብርሃን ፋና ጎዳናውን እየበራሽ፣ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። ሰላም ለህምብርት መቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ለሚመስለው ህምብርትሽ እንዲሁም ለብሩክ ማህጸንሽና ለንጹሕ ወገቢ ሰላምታ ይገባ። የቃል ኪዳኑ መቤቴ ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መላእክ በአየር ላይ እንዳይቃወማት እስከ ሶስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። ሰላም ለድንግልናኪ መቤቴ ኪዳነ ምሕረት ለአምስቱ ሀዋሳተ አካል መመኪያ ለሆነው ድንግልና ሰላምታ ይገባል። የነባቢት መቅደስ አእማድ ምሰሱ ለሚሆኑ አቆያጾች ሰላምታ ይገባል። የቃል ኪዳኑ መቤት የእግዚአብሔር የህጉ ታቦትና የአዲስ ኪዳን ጽላት አንቺ ነች። ስለዚህም አሁንም በድህነተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራት ጸውሪ ቀብኝ። የልጅሽ ደም የነፍስን ደዌ ይፈውሳልና። ሰላም ለአብራኬክ እመቤቴ ኪዳነ ምህረት ወይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮች ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማህፀንሽ የወሰንሽው ሀጣን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ቅርታውን ያደርግላ ዘንድ አጥብቀሽ ለምኝ ማልጅ። ሰላም ለሰኮናኪ መቤቴ ኪዳነ ምህረት ሆይ የሄሮድስ ጭፍሮች የቤተልሔምን ህፃናት በፈጁ ጊዜ በእሾሁና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ እና ጫሞች ሰላምታ ይገባል። የቃል ኪዳኗ እመቤት ወይ የቅስራ ልጅ ሆይ አንተን የምትወድ ነፍስ ስለ ሶስት ባህሪዋ ብለ በውኑ ትኮንና ታለህን ብለሽ የሰማይን አምላክ ትለምኝነኝ ዘንድ እማጸንሻለሁ። ሰላም ለአጻብ እኪ እመቤቴ ኪዳነ ምሕረት ወይ እያንዳንዳቸው በብርሃን አጽፈር ለተሸለሙ ከጫሞችሽ በፊት በተቀዳ ለሚገኙ የሁለቱ እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን ባንደበቱ ጽዋ ቀርቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገ ንጹህ አድርጌን። ሰላም ለቆመኪ መቤቴ ኪዳነ ምህረቶ፣ የትሩፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለሚያናውጸው አካል ቆሚ ሰላምታ ይገባል። የቃል ኪዳኗ እመቤት በቃል ኪዳንሽ ክንፍ ሰውረች ከኩነኔ አደኘኝ። ቃል ኪዳንሽ የማዳን ስልጣን ባይኖረው ኖሮ የበላየ ሰብአን ነፍስ ማዳን ባል ባልተቻለውም ነበር። ሰላም ለመልክ እኪ መቤቴ ኪዳነ ምህረት ወይ ከኤልሳቤት እና ከሀና መልክ ይልቅ በደምግባቱ በወዘናው በልምላሜው ልዩ ለሆነ መልክ ሰላምታ ይገባል። የቃል ኪዳኗ እመቤቶይ በስጋ በነፍስ በአፍአ በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ቃል ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ አይሆነኝ። ሰላም ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት የሚያስፈራ መላከ ሞት ጥቁር ጥላውን ሳይጥልብሽ እሱም ራእዩን ሳያሳይሽ የብርሃን ጸዳን በማየት ብቻ ለተ ለየችው ጸአተ ነፍሲ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ ሞት ከስጋዬ ለይቶ በወሰደን ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝን ዘንድ በእግዚአብሔር የመለኮቱ ባህሪ ለምንሻለው ሰላም ለበድነ ስጋኪ መቤቴ ኪዳነ ምሕረት ሆይ የአብ የባህሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ስጋይ ሰላምታ ይገባል። የቃል ኪዳነው መቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ ጽብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ሀጣንን ለማዳን ተፋጠኝ። ሰላም ለግንዘተ ስጋ። መቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ስጋይ ሰላምታ ይገባል። የቃል ኪዳኗ መቤቴ ሆይ እኔ ሀጣንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለ? እርዳታዬንስ ስለምን ትፈልጋለ? ሳት በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አድርጊልኝ። ሰላም ለመቃብሪ መቤቴ ኪዳነ ምሕረት ወይ የምድር አህዛብ ሁሉ ለሚሰበሰቡባት መካነ መቃብሪ ሰላምታ ይገባል። የቃል ኪዳኗ መቤት ወይም በእኔ ሟች በመሆን አገልጋይሽ ከነመላ ቤተሰቦቼ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማዳግ አንቺ ፈጥነሽ ትደርሻለሽና። ሰላም ለትንሳኤ ስጋኪ እመቤቴ ኪዳነ ምህረት ሆይ መቃብር ክፈቱልኝ መግነዝ ፍቱልኝ ሳት የክርስቶስ የትንሳኤው ምሳሌ ለሚሆን የስጋሽ ትንሳኤ ሰላምታ ይገባል። ቃል ኪዳኗ ባለቤት ሆይ አባታችን አዳም የጥንት የመዳኑ ተስፋ አንቺ ነሽኮን። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖር ኖሮ በነፍሱ በስጋው ከዚያው ከጥፋት ጨለማ ጉድጓድ ውስጥ ተዳፍኖ በቀረ ነበር። ሰላም ለፍልሰተ ስጋ እመቤቴ ኪዳነ ምህረት ከዚህ በፊት የልጆች ስጋ ወደ ፈለሰበት ወደ አዲሱ የህይወት ህንጻ አዳራሽ ለተዛወረ የስጋሽ ፍልሰተ ሰላምታ ይገባል። የቃል ኪዳኗ መቤት ሆይ የዓለሙ ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታደኛትና

ራስ ላይ የሰማያውያ የሰማያዊውን አክሊል መንግስት አቀዳጅኝ። ስብሐት ለኪ መቤቴ ኪዳነብረቶ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ያለ ተወላዲ ሰራጺ በሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ላንቺ ምስጋና ይገባል እና ከጠላት ሰይጣን መክበብ በየጊዜው በየሰዓቱ ተጠብቂኝ ዘንድ ፍጻሜ ደግሜ ለዘላለሙ በቃል ኪዳንሽ እማጸናለሁ። ሰላም ለኪ መቤቴ ኪዳነ ምህረቶ ሰላምታ ላንቺ ይገባል። አለኝታ ተስፋዬ ነሽና ሰላምታ ላንቺ ይገባል። ሀጣንን እንደ አማልደሽ ለምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን ለምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ መቤቴ የምህረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ለአንቺ ሰላምታ ይገባል። ፍቅርን የሚያጸና ለፍጥረቱ ሁሉ የማዳ ምልክት ለሆንሽ ለአንቺ ሰላምታ ይገባል። ሰላም ለኪ መቤት የኪዳነ ምህረት ወይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ለአንቺ ይገባል። የችግረኞች መዝገብ ሰብይ ሰማያዊ ብልጽግና ነሽና ሰላምታ ለአንቺ ይገባል። ሰላም ለኪ መቤት የኪዳነ ምህረት ወይ የሚዛኑን ክብደት በውሃ የምታስ ለውጪ ለአንቺ ሰላምታ ይገባል። ድንግሎ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ መቤቴ ኪዳነ ምህረት ወይ በጎ ስራ በመስራት በትሩፋተ ገድል ለመጽደቅ በተሳነኝ ጊዜ አንቺ መጠጊያ መከታ አድርጌሻለሁና ለአንቺ ሰላምታ ይገባል። ድንግሎ የቃል ኪዳን ባለቤት ነሽና ነፍሴን ከጥፋት አደኛ። ሰላም ለኪ መቤቴ ኪዳነ ምህረት ሆይ የሰማያዊ መንግስት መገኛ መድህን ነሽና ለአንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ በፍጹም ዋጋውን ለማግኘት በተስፋ ይኖራል፣ ሰላምታ ይገባሻል። ሰላም ለኪ መቤቴ ኪዳነ ምህረት ሆይ እንደ ቃል ኪዳንሽ ምስጋናሽን የሚነገርበት ቤተ ክርስቲያን በስምሽ የጸለየውን ከበረከትሽ ታሳትፊው ውና ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጩ ዘንድ ሰላም እያልኩ በፊትሽ ወድቄ በቃል ኪዳንሽ እማጸናለሁ እመቤቴ። እመቤቴ ቅዱስ ድንግል ማርያም ሆይ ከክፉ ሰው እጅ ከመውደግ በቃል ኪዳን ውስጥ ጠብቂኝ። በልዩ ጠላት በዳቢሎስ ወይም በሰይጣን ተይዞ ከመቀጥቀጥ በእግረ አጋንት ከመረገጥ እና ከመቀጥቀጥ አድኝኝ እኔንም ከነ መላ ቤተሰቦቼ አሜን፣ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስት ከ ወይ ኩን ፈቃድ ከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለለተ ናበነዮ መደገለን ናበሳነ ወጌጋይ ከመንነን ናድግ ለዛ በሰለ